የጠፋቸው ይመስለኛል እንዴት ተብሎ ነው ሱዳንና የትግራይ ህዝብ አንድ የሚሆነው ታሪካዊ ጭብጡ ምንድን ነው ትልቅ ወንጀል ነው ይሄ በጣም ያስቆጣኛል ያናድደኛል ያ ታታሪ ህዝብ ያ ክቡር ህዝብ እዚህ ያወረዱት ሰዎች በኮሪደር ልማት እያሸበረቀች ባለችው በለቡ መብራት ኃይል በ65 ሺ ካሬ ላይ ባረፈው የዲኤምሲ ሪልስቴት ውቡ መንደር 24 ሰዓት በማይቋረጥ ግንባታ ላይ ካሉ ብሎኮቻችን ውስጥ አሁን ላይ የመጨረሻውን ብሎክ ለሀያ ደንበኞች ብቻ በ8% ቅድመ ክፍያ ብቻ ከ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጮች እየሸጠን እንገኛለን። ፈጥነው ይመዝገቡና ከባለ ሃያዎቹ አንዱ ይሆኖ ለመመዝገብ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ለማጋጨት ደም ለማፋሰስ ያቀዱት ዘዴ ነው የሚሄዱት ያሉ ምንድን ነው ህዝቡን ደጀን አርገው እኛ ሌላው ኢትዮጵያዊ አንጻርህ እየቆመ ነው፣ ሊወርህ ይፈልጋል፣ መሬትህ ሊነጥቅህ ይፈልጋል፣ በክፉ አይን እያየህ ነው ብለው እየሰበኩት ነው። እንዲፈራ እና እነሱ ጉያ ውስጥ እንዲገባ እያረጉ ናቸው። ነገር ግን የኢትዮጵያ ህዝብ ለትግራይ ህዝብ ምንም ችግር የሚፈጥር ህዝብ አይደለም አብሮ የኖረ ነው ድሮ ከስንት ሺህ ዓመታት አብሮ ኖረዋል አሁንም እየኖረ ነው ወደፊትም ይኖራል አንድ ህዝብ ስለሆነ የተዋሃደ እንደዚህ የተቀናጀ ህዝብ ስለሆነ እነዚህ ግን ይህንን ነገር ስለማይፈልጉት የኢትዮጵያ ህዝብ ደግሞ እነሱን ስለጠላቸው መሪዎቹን ስለጠላቸው ሊጠላቸውም ተገቢ ነው ምክንያቱም መከራ ነው ያወረዱበት። ባለፉት 27 ዓመታት ከፋፈሉት፣ አደህዩት፣ ዘረፉት። ስለዚህ እነዚህ ሰዎች የሚዱንበት ዘዴ እድሜያቸው የሚቀጥልበት ዘዴ እየፈለጉ ነው። አንዱ ዘዴያቸው የትግራይ ህዝብ መጡብህ ምናምን እያሉ እያስፈራሩ እነሱ እዛው ጉያ ውስጥ ተወሽቀው እንዲቀጥሉ ነው ይፈልጋሉ። ስለዚህ የኢትዮጵያ ህዝብ ይህንን ነገር ጠንቅቆ ማየት አለበት። ዝም ብሎ በእርግጥ አንዳንድ ሚዲያዎችም ሳይቀር የትግራይ ህዝብና ህወሀት አንድ ነው ይላሉ። ልክ እነሱ እንደሚሉት በጣም የሚገርም ስላቅ ነው ይሄ። በጣም እነሱ እንደሱ እያሉ ተቃዋሚ ነን የሚሉ አንዳንድ ሚዲያዎች ደግሞ ኢቨን ቴሌቪዥኖች ህወሀትና የትግራይ ህዝብ አንድ ነው ብሎ ደግሞ ፓርቲና ህዝብ ግን አንድ ሊሆነች ህዝብ ይቀጥላል። ፓርቲ አንድ ቀን የሚቀየር ነገር ነው፣ በመንገድ የተፈጠረ ነው በመንገድ ደግሞ የሚጸፋ ነው። ቅርብ ጊዜ በተካሄደው ሰልፍ ላይ የሱዳኑን ፕሬዚዳንት ፎቶግራፍ ተይዞ ሰልፍ ላይ ተወጥቷል። እንዲሁም ይፋ የሆነ ነገር የለም እንጂ ከአማራ ክልል ይልቅ ሱዳን ይጠቅመናል በሚልም የክልሉ ምክትል ርዕሰ መስተዳደር ገልጸዋል በሚል ይነሳል ና በታሪክ ወደኋላ ከተመለስን አጼ ዮሐንስን የገደለችናት ሱዳን ከኢትዮጵያ ህዝብ ጋር ግን እርስ በርስ ተጋብቶ ተዋልዶ የሚኖር ማህበረሰብ ነውና እንደዛ መባሉ የውጭ ጣልቃ ገብነት አለ እየተባለ ህገ መንግስቱ ተንዷለ እየተባለ በተቃራኒ ደግሞ እንደዛ አይነት ግንኙነቶችን መፍጠር ና እናመሰግናለን የሚል የሌላ ሀገር መሪን ይዞ የራሱን መሪ አንድም ፎቶ ማንም ሰው አልያዘም። በተቃራኒ ደግሞ የሌላ ሀገር መሪ ተይዞ እስኪወጣ የተደረሰበት ሁኔታዎች ነበሩ ና ይህን እንዴት ይመለከቱታል? ዶክተር ምንድን ነው መሰለ ከአጋም ጋር የተጠጋ ቁልቋል እያለቀሰ ይኖራል ይባላል። አሁን እነዚህ ሰዎች እያለቀሱ ናቸው ያሉት። ለምንድን ነው ተግባራቸው መጥፎ ስለሆነ ከኢትዮጵያ ህዝብ ጋር ሊስማሙ አልቻሉም ከትግራይ ህዝብ ጋር ለውጥ ሊያመጡለት አልቻሉም በእጅ በተግባር ስናየው ስለዚህ እንዲሁ የሙጥኝ ብለው የማይሆን መቀራረብ ፈጥረው ወይም አያያዝ አድርገው እያለቀሱ እያላዘኑ ናቸው ማለት ይቻላል የሚሰሩት ስራም የሚጠፋቸው የጠፋቸው ይመስለኛል። እንዴት ተብሎ ነው ሱዳንና የትግራይ ህዝብ አንድ የሚሆነው? ታሪካዊ ጭብጡ ምንድን ነው? ፖለቲካዊ ኤክስፒሪንሱስ ምንድን ነው? ሎጂኩ ምንድን ነው? ስነ ሞጎቱ ምንድን ነው ብለህ ብትጠይቅ ምንም መያዣ የሌለው የጭንቅ አባባል ይመስለኛል። እርግጥ ተጨንቀዋል ህዝቡ በልቡ ተፍቷቸዋል፣ ጠልቷቸዋል። የትግራይ ህዝብ ለምን ቢባል ድህነት ላይ ነው ያለው ህዝቡ። ስለ ህዝቡ ትንሽ ልንገርህ። ህዝቡ እኔ ዞሬ አይቻለሁ። አሁን ከአርባ ምናምን ዓመት ከሰላሳ ምናምን ዓመት ከተመለስኩ በኋላ የሚኖረው ያለ ኑሮ የድህነት ኑሮ ብቻ አይደለም፣ ከድህነት ወለል በታች በኢትዮጵያ ያለው የድህነት ሚዛን ሀያ ሁለት ፐርሰንት ነው። ከድህነት ወለል የሚኖር ያለ የኢትዮጵያ ህዝብ በአጠቃላይ ይህንን ስትመነዝረው ወደ ትግራይ ትግራይ ሀያ ሰባት ከመቶ ነው ከድህነት ወለል በታች የሚኖር ያለ ህዝብ ነው ያለው። ይሄ ይሄ ማለት ምንድን ነው? ሀያ ሰባት ዓመት ስልጣን ላይ ተቀምጠው ይህንን ነው የፈጠሩት። ድሮ እንደሱ አልነበረም። እኔ ዙሬ ሳየው ያኔ ድሮ እንደተውኩት ያለ ህዝብ አለ ከዛ በታችም የወረደ ህዝብ ነው ያጋጠመኝ። የሚኖረው ያለው እኮ በምጽዋት እህል እኮ ነው እስካሁን ድረስ። አሁን የእናንተ እየተነጋገርን ያለን ተመስገን፣ አሁንም በድህነት ወለል በድህነት በምጽዋት እህል ነው የሚኖረው። ይሄ ምግብ ለሥራ የሚባል ሴፍቲኔት ምግብ ዋስትና የሚባለው ሴፍቲኔት አለ። አንድ ለአምስት የሚባል ድርጅት አለ መንግስታዊ መዋቅርና ልማታዊ መዋቅር የሚባለው አሉ። እነዚህ በዚህ ጠፍረው ይዘው ድህነት ከድህነቱ እንዳይወጣ። ሌላው ችግር በምጽዋት እህል መኖሩ በህዝቡ የሚፈጥረው ስነ አእምሮ ማየት አለብን። የባሰው እንዳውም እኔ በእኔ አመለካከት የባሰው የሚፈጥረው ስነ አእምሮ ነው። የልመና ስነ አእምሮ በህዝቡ ላይ እንዲያድር እያደረጉ ናቸው ሰው። ጥሮ ግሮ እኔ መለመን የለብኝም ምጽዋት መጠበቅ የለብኝም ብሎ ራሱ ተራራ ፈልጦ መሬት ደምድሞ መኖር እየቻለ እንደ ሌላው ታታሪ ህዝብ እሱም ታታሪ እያለ ያንን እያወረዱት ነው ያሉ። ይሄ ትልቅ ወንጀል ነው። ይሄ በጣም ያስቆጣኛል፣ ያናድደኛል። ያ ታታሪ ህዝብ፣ ያ ክቡር ህዝብ እዚህ ያወረዱት ሰዎች ያናድደኛል። ልቤን ያውቆስለዋል። ላይ መከላከያው አብዛኛው የሚመራው የነበረው በህዋት ነው። የድህንነት ተቋሙ የሚመራው በህዋት ነው። በብዛት ቁልፍ የሚባሉ ቦታዎች በህዋት እጅ ነው የነበሩ። ሌሎች የኢኮኖሚ እንትኖች ሳይቀሩ በሱ ቁጥጥር ስር ነበሩ። ታዲያ ይህ ሁሉ ነገር ለህዝቡ ካልጠቀመ ለማንን ነው እየጠቀሙበት የነበረው? በተቃራኒው ግን እዚህ በየቀኑ የሚመዘበረው ነገር በየቀኑ የሚደርሰውን ነገር የሚያደርሱ አካላት ያንን ነገር እያደረጉ የት ነው የሚያደርሱት? ህዝባቸውን ካልጠቀሙ የኢትዮጵያ ህዝብንም ካልጠቀሙ የት ነው እያደረሱት? እንግዲህ ይሄ ስስት ነው፣ ምንም ልንለው አንችልም። የሚገርመው ነገርም ይሄ ነው። ድሮ ስንወጣ ለህዝቡ ደህንነት ያወጣን ህዝባችን ድሃ ሆነ፣ ህዝባችን ተጨቆነ፣ ስለዚህ መብቱም ተገፈፈ። ስለዚህ መብቱ እንዲመለስለት፣ ኑሮው እንዲሻሻል፣ ሰላም እንዲያገኝ፣ አንድነቱ እንዲያጠናክር፣ ምክንያቱም ከአንድነት ብልጽግና ይመጣል፣ ከአንድነት ጥንካሬ ይመጣል። ለዚህ ነበር የታገል ነው። ይህንን ሁሉ ረሰው ግን እነሱ በጣም ስስት ሆኑ። ለስልጣን ሳሱ፣ ለገንዘብም ሳሱ፣ ለንዋይ ጥለውት ለሚሄዱ ንዋይ ሳሱ። አሁን በየውጭ ሀገሩ ማዓት ሚሊዮን ነው ያላቸው አገራቸው ውስጥም ቢያስቀምጡትና አገራቸው ቢገነቡበት እኮ ምንም አልነበረም። ግን ወጥተው አስወጥተውም በየሀገሩ በትነውታል። ይሄ ስስት ለሌላውም ሰርቶ ለሚያድረው ህዝብም እየተረፈ ነው። ይሄ ስስታቸው ይሄ ስሜት የፈጠረው በህዝቡ ዘንድ ጥሮ ግሮ ያፈራው ሰውም አዎ ይሄ ከእነሱ ጋር ተጠግቶ ነው ያመጣው እየተባለ እየተወቀሰበት ነው ያለው። እዚህ ላይ እንኳን ለይተን ማየት ይገባናል። ተለይቶ ደግሞ ሌባው ሌባው ተለይቶ፣ ሰርቶ አደሩ ሰርቶ ያፈራው ተለይቶ መታየት ይኖርበታል። ይሄ ዝም ብሎ በድፍን ህዝቡን የሚወቅስ አካሄድ ጥሩ አይደለም። እነሱ ደግሞ ይሄን ይፈልጉታል፣ በሙሉ ህዝቡን በሙሉ መኮነን ያው የትግራይ ህዝብ እንደዚህ ነው ብለው መኮነን ይፈልጉታል። እነሱ ለምን ይፈልጉታል? ህዝቡ ፈርቶ ተጨንቆ ወደ እነሱ እንዲጠጋ እነሱ ወደ ፈለጉት መንገድ እንዲመሩት ይረዳል። ስለዚህ እዚህ ላይ ትንሽ ጥንቃቄ ያስፈልጋል። እናንተ ጋዜጠኞችም ኢንቨስቲጌቲቭ የሆነ ስራ እየሰራችው ሀቁን ማውጣትና የተበደለው ህዝብ በአንድ ወገን በዳዮቹ በሌላ መንገድ እንዲያይ ማንም ሰው እንዲያይና እንዲገባው ማድረግ ይጠበቅባችኋል ለማለት ነው። አንዳንድ ነገሮች አሁን ለአመታት ይፋ ሳይወጡ ዝም ብለው ቆይተው ግን ያንን ነገር እያረጋግጡ ያሉ ነገሮች አሉ። ለምሳሌ ቅድም ያሉኝ እዚህ መጀመሪያ ጽፋችሁት የወጣችሁት የነበረው ያቀዳችሁት ነገርና በኋላ እየተቀየረ መጥቷል። የመገንጠሉ ሀሳብ፣ ሌሎች ሌሎች ነገሮች ተጨምረውበታል። እና የተጻፈው ማንፌስቶ ውስጥ የትግራይ ህዝብ ጠላቱ ድህነት አይደለም የሚለው የትግራይ ህዝብ ጠላቱ አማራ ነው ይላል፣ ይባል ነበር ለረዥም አመታት ማለት ነው። ትክክል ከሆነ አንድን ህዝብ እንደ ህዝብ ጠላቴ ነው ብሎ ትግል መጀመር ትክክል ነበረ ወይ? በሁለተኛ ደረጃ ሁለቱ በተለይም የኦሮሞና የአማራ ህዝብ አንድ ሆነ ማለት የእኛ ህልውና የሚያበቃበት ነው ይላሉ አቶ መለስ በተደጋጋሚ ይባል ነበረ። በኋላም የተወሰኑ አመራሮችም ይህን ነገር ሲያረጋግጡ ታየ። ቅርብ ጊዜም የዶክመንታሪው በምንም ሲቀርብ እናንተ መቼ ነው ደግሞ የተፋቀራቸው ትሳት ና ጭዳል ነበራችሁ እንደዛ ነበረ ሲነገረን የነበረው በሚል ህዝብን እንደ ጠላት ፈርጆ ትግል ከጀመረ አንድ አካል አሁንም ይህን የሚያደርገው አሁንም እያደረገው ያለው እንቅስቃሴ ያን ያክልም ተጋኖ ሊወጣ የሚችል ወይም በክፋት ሊታይ ነገር የሚችልም አይደለም ብዬ ነው የማስበው። እንደዛ ከመጀመሪያም እንደዛ አይነት ሀሳብ ካለ ህዝብ የሚኮንን ካለ ተሳስተዋል፣ ከመጀመሪያውም ማለት ነው። ህዝብ የሚኮንንበት ምክንያት የለም። የህዝብ ነጸብራቅ የሆኑ ድርጅቶች፣ ፖለቲካ ድርጅቶች ሊኖሩ ይችላሉ። ፖለቲካ ድርጅቶች ደግሞ አብዛኛው ጊዜ የራሳቸው ዓላማ ለማሳካት ሲሉ ህዝቡን ባልሆነ መንገድ፣ በተሳሳተ መንገድ ስሜቱን ኤክስፕሎይት በማድረግ ስሜቱን በመጠቀም ሊያነሳሱት ይችላሉ። ይሄ ግንዛቤ ውስጥ ማስገባት አለብን እንጂ ህዝብ በምንም መለኪያ በምንም ተአምር ጠላት ሊሆን አይችልም። አንድ ድርጅቱ እ ሲመሰረት ድሮም የአማራ ህዝብ ጠላት ነው የሚባል ነገር የለም። የኢትዮጵያ ህዝብ የመደብ አጋራችን ነው የሚል የመደብ አጋርነት የሚል ነው ተጽፎ የሚገኘው በጽሁፉ ላይ። እንግዲህ ይሄ ከምን ጋር ያያይዙታል እነዚህ ፀጉር ሰንጣቂዎች የአማራ ገዢ መደብ የሚል ይባላል ይጠቀሳል። በእውነትም የአማራ ገዢ መደብ ነበረ። የትግራይ ገዢ መደብ እንደነበረ ሁሉ የአማራ ገዢ መደብ ነበረ። ገዢ መደብ ከሆነ ለመደቡ ብቻ ነው የሚሰራው፣ ለመሳፍንቱ፣ ለመኳንንቱ። ህዝቡ፣ የአማራ ህዝብ ግን እንደ ማንም የኢትዮጵያ ህዝብ፣ እንደ የትግሬው አርሶ አደር፣ የትግሬው ሰራተኛ፣ የኦሮሞው አርሶ አደር፣ የወላይታው አርሶ አደር፣ እንደሱ ህዝብ ነው። ምንም ልዩነት የለውም። ይህ ደግሞ የአማራ ህዝብ ተዘዋውሬ አውቀዋለሁ። ከድሮ ጀምሮ እኔ ይፋትና ጥቡጋ አስተምሬያለሁ፣ በ65 ዓመተ ምህረት ደብረ ሲና ሃይስኩል። ህዝቡን በደንብ አውቀዋለሁ፣ ተዘዋውሬ አይቸዋለሁ፣ መርሃቢቴ ድረስ ይጃለሁ። እና ህዝቡ የኖረው ኑሮ ያው ከትግራይ ህዝብ ጋር ከትግራይ አርሶ አደር ለይተህ አታየውም በምንም መለኪያ ስለዚህ የአማራ ህዝብ ጠላት ነው የሚለው አባባል ስህተት ነው፣ አልነበረም። ኋላም አልሰማሁትም። እንዳው አማራ ልናጠፋንን የተነሳ ነው ብለዋል ተብሎም ሲነገር እሰማለሁ በአንዳንድ የሚዘባረቁ ሰዎች። ይሄ ፈጽሞ ስህተት ነው፣ ሊሆንም አይችልም፣ አልተባለም። ህዝቡ ደግሞ አንድ ህዝብ ነው። ወደ ታሪክ መለስ ብለን ካየ ነው። በኮሪደር ልማት እያሸበረቀች ባለችው በለቡ መብራት ኃይል በ65,000 ካሬ ላይ ባረፈው የዲኤምሲ ሪል ስቴት ውቡ መንደር 24 ሰዓት በማይቋረጥ ግንባታ ላይ ካሉ ብሎኮቻችን ውስጥ አሁን ላይ የመጨረሻውን ብሎክ ለሀያ ደንበኞች ብቻ በ8% ቅድመ ክፍያ ብቻ ከ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጮች እየሸጠን እንገኛለን። ፈጥነው ይመዝገቡና ከባለ ሀያዎቹ አንዱ ይሁኑ። ለመመዝገብ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ወደ ጥንት ከጥንት ጀምሮ በባህል በሃይማኖት በብዙ ነገር የተሳሰረ በትውልድ በዘር በምናምን ሁሉ የተሳሰረ ህዝብ ነው ሌት አርገህ ትለየዋለህ ስለዚህ ይሄ እነዚህ አባባሎች ስህተት ናቸው አሁን ያለውን የውጥረት ለማርገብ ምንድን ነው መደረግ ያለበት ወደ ታሪክ መለስ ብለን ሀቁን ማየት ነው መፍትሄው አንድ ሁለተኛ ደግሞ ፍትሐዊ የሆነ አስተዳደር ፍትሃዊ ዲሞክራሲያዊ የሆነ አስተዳደር ማስተጋባት ነው። ህዝቡን ያሳተፈ የሀገር ሽማግሌ ያሳተፈ አዋቂዎች ያሳተፈ ህዝቡ ጦርነት ውስጥ ሊገባ አይፈልግም። ህዝቡ የሚፈልገው ቀላል ነው። ሰላም ይፈልጋል። ሰርቶ በሰላም መኖር ነው የሚፈልገው። የስራው ውጤት ተጠቃሚ እንዲሆን ነው የሚፈልገው። ሌላ ነገር የሚፈልገው ነገር የለም። ክልል ምናምን ምናምን የሚባሉ ፖለቲከኞች የሚፈጥሩት ናቸው። ድሮም እኮ ክልል ነበረ። በአጼ ኃይለሥላሴ ጊዜ አሩሲ ክፍለ ሀገር የሚባል ነበረ። ሸዋ፣ ወሎ፣ ትግራይ ምናምን እንትን ይፈጥራሉ። የአስተዳደር ክልል ይፈጥራሉ። በደርግ ጊዜ ደግሞ ጠቅላይ ግዛት የነበረው በኃይለሥላሴ ጊዜ ክፍለ ሀገር ተብሎ ብዙ ክልሎች ተፈጠሩ። የአሰብ ክልል አስተዳደር የምናምን አስተዳደር አሁን ደግሞ በኢህአደግ ጊዜም ሊፈጠር ይችላል። ግን ቋንቋን መሰረት አድርገህ ከከለልከው ግን አደጋ አለው። ምክንያቱም ቋንቋ ይሄ ነው ወደዚህ ሊሂድ፣ ቋንቋ ይሄ ነው ወደዛ ሊሂድ እያለ ሰው በቃ በቋንቋ ሊሰነጠቅ ነው ማለት ነው። ኢትዮጵያ ውስጥ ደግሞ ሰማንያ ሰባት ቋንቋዎች አሉ እኔ በጥናትም እንደደረስኩበት ማለት ነው። እኔ የማውቀው ከዛ በላይም ሊሆን ይችላል አሉ። በደንብ ያልተጠኑ ቋንቋዎችም አሉ። ሰማኒያ ቤት ሊሰነጠቅ ነው ማለት ነው የኢትዮጵያ ሕዝብ ቋንቋን መሰረት ካደረግን ማለት ነው። ስለዚህ ይሄ ትክክል የአስተዳደር መንገድ አይደለም። ሌሎች መንገዶች መጠቀም ይቻላል። ኢቨን ቋንቋንም ኢንክሉድ ብታደርግ ባህል ኢኮኖሚያዊ ቫያቢሊቲ ኢኮኖሚያዊ ጥቅም ወይም ኢኮኖሚያዊ ብልጽግና የሚያመጣ ሌሎች ሌሎች ካራክተሪስቲክስ ጨምረህ ክልል ማድረግ ይቻላል። ግን መሰረቱ ዲሞክራሲ መሆናለት፣ የህዝብ ፍላጎት፣ የህዝብ ተሳትፎ እና ለአስተዳደር ብቻ በሚመች መንገዱ አሁን ግን ለአስተዳደር ሳይሆን ከልለው እዛ አዲስ ንጉስ አዲስ ንጉሶች ወይም አዲስ ልዑላን ለመሆን ስለሚፈልጉ ነው። ይሄ ደግሞ ለኢትዮጵያ የሚጠቅም ለህዝብ የሚጠቅም ነገር አይደለም። አማራው ራያ ከስር ከመሰረቱ የኔ ነው ይላል፣ ቅድም ባሉት እርሶ በአስተዳደር ወሰን ሳይሆን በይገባኛል ይገባኛል። በተቃራኒ ደግሞ የትግራይ ክልል አይ ራያ የኔ ነው ይላል። አይ ራያ ከገዳ ስርዓቶች ውስጥ አንዱ ነው፣ የኦሮሞ ነው በሚል የሚገለጽ የትኛው ላይ ነው ማረፊያው? ማረፊያው ጥሩ ጥያቄ ነው። ዲሞክራሲያዊ ስርዓት ከተመሰረተ በነጻነት መናገር ገንቢ ሀሳብን መፍትሄ በመሻት በነጻነት ከተንሸራሸሩ መፍትሄ ሊገኝ ይችላል። ልዩነት የትም ሀገር የትም አካባቢ ያለ ነገር ነው። በቋንቋ፣ በባህል፣ በተለያዩ፣ በታሪክ፣ በአስተሳሰብ ልዩነቶች አሉ። እነዛን ልዩነቶች መሰረት አድርገህ ለመለያየት ካደረካቸው ተበጣጥሰህ ነው የምታልቀው። አንድ ጎጥም እኮ አንዲት ጎጥም መለያያ ነገር ልትፈጥር ትችላለህ። አንተ መልክህ እንደዚህ ነው፣ እኔ መልክ እንደዚህ ነው። አንተ ስራህ እንደዚህ ነው፣ አንተ ስራ እንደዚህ ነው በሚባልም መበጣጠስና መለያየት ሊመጣ ይችላል። ስለዚህ እንግዲህ ከታሪክ ከባህል የተገነቡ እሴቶች አሉ። እነዛን እሴቶች መሰረት አድርገን እነዛ ደግሞ አብዛኛዎቹ አብሮ የመኖር እሴቶች ናቸው። ይህም ውጥንቅጡ የወጣ ልዩነት የመጣው አሁን ይሄ ህወሀት የሚመራው ኢህአደግ የሚባል ድርጅት የቋንቋን መሰረት ያደረገ ክልል ከፈጠረው ወዲህ ነው ድሮ ልዩነት አልነበርም ማለት አይደለም ለምሳሌ አጼ ሀይለ ስላሴ ሸዋን ሰፋ ሊያረጉ ሲፈልጉ ካሮሲ መሬት ይወስዱ ነበር አልጋዋራሽ አስፋወሰን ወሎን ሰፋ ለማድረግ ከራያ መሬት ይወስዱ ነበረ። ግን ሰው ብዙ አይሰማውም ነበር። ለምንድን ነው የማይሰማው? በአስተዳደሩ ምክንያት ያ ክልል ውስጥ የገባው ሰው አይጎዳም ነበር እንደሌላው፣ በእኩልነት ይተያይ ስለነበረ ነው። አሁን ግን ያ ተባብሶ ተባብሶ ደርግም ክፍለ ሀገሮች ብሎ ሲከልል አዲስ አከላለል ነበር ያካተተው። ድሮ በአጼ ኃይለ ሥላሴ ጊዜ የነበረው ጠቅላይ ግዛትን እሱን በብዙ መልኩ ሽሮታል። ስለዚህ ግን በዚህ ክልል ምክንያት የተከፋ ሕዝብ አልነበረም። አሁን ግን ሕዝቡን ቋንቋን መሰረት አድርጎ ስለከፋፈለው በማንነት ጥያቄ በማንነት ዙሪያ ማንነቴ እንደዚህ ነውና መሬቴም ይሄ መሆን አለበት እየተባባለ እየተከፋፈለ ስለሆነ አደጋው ጨምሯል። ስለዚህ ይሄ ትክክለኛ አካሄድ አይደለም፣ ትክክለኛ አሰራር አይደለም። ረጋ ብለን ሰከን ብለን በመሀከላችን ችግር፣ ጦርነት፣ ግጭት በማይፈጥሩ መንገድ ማስተናገድ ይኖርብናል። የእናንተ የትግራይ ዴሞክራሲያዊ ትብብር ፓርቲ ሌላም ፓርቲ አለ በአካባቢ የሚንቀሳቀስ ይህንን ሁሉ ነገር ሰብራችሁ ለመግባትና ህዝቡን የሚፈልገውን ነገር እንዲያገኝ ለማድረግ ምን አይነት ጥረቶች ነው የምታደረጉ? ምርጫም እየተቃረበ ነው። ለምርጫ ያላችሁ ዝግጅት፣ ምርጫው በተያያዘለት ጊዜ መካሄድ ውስጥ ካለው ሀገራዊ ሁኔታ ጋር ያስኬዳል አያስኬድም የሚለውን ነገር አጠራርገ እኛ ላለፉት 27 ዓመቶች ውጭም ብንሆን ልብ ውስጥ ገብተናል፣ የህዝቡ ልብ ውስጥ ገብተናል። ስንናገር ስንጮህ ስንታገል ነው መብቱ ተገፈፈ ህዝብ ብለን ድህነት በዛበት ችግር በዛበት መለያየት በዛበት ተው አትለያዩት እያል እየጮህን ነው የኖርነው። እዚህም ሁነውን አረና የሚባለው ድርጅት አሁን በና አብርሃም ደስታ ነው የሚመራው። እነሱም ይህንን እያስተጋቡ ኖረዋል ወደ ኤርትራ የሸፈቱት ደምሕት የሚባሉ ድርጅትም የህውሀት አገዛዝ መሯቸው ነው ወደ ኤርትራ የተጠጉት ስለዚህ እነዚህ ተቃዋሚዎች የቆሙለት አላማ የትግራይ ህዝብ እየተበደለ ነው ለምን ይበደላል ይህ ታጋይ ህዝብ ብለው ነው ይጫወት ። ስለዚህ ህዝቡ ልብ ውስጥ አለን ማለት ነው። እና አሁን ብዙ ነገር እየሰራን ነው ከነዚህ ድርጅቶች ጋር ግንኙነት እየፈጠር ወደ ትግራይም ገባ ወጣ እያልን እየሰራን ነው። ኦፍኮርስ ችግር አለ፣ እንድንንቀሳቀስ አይፈልጉም እነሱ። እኛ ግን ህዝባችን ነው፣ መታገልም አለብን። ነፃ መውጣት ያለበት ድሮም ያነሳን የራሱ እድል በራሱ ይወስን ነው። አሁንም የምነው የራሱ እድል በራሱ ይወስን፣ ይሄ የሚያምኑ ከሆነ አብረን ጎን ለጎን ከእነሱ ጋር መወዳደር መፎካከር እንችላለን በሰላም። እምቢ ካሉ ደግሞ ያው እኛ በሆነው መንገድ ገፍትረንም ገብተን ከህዝባችን ጋር ሁነን የሚፈልገውን ነገር ህዝባችን የሚፈልገውን ነገር መብቱ ተጠብቆለት በነፃነት እንዲወስን እናደርጋለን። ስለዚህ ምርጫው በተያዘለት ጊዜ ገደብ መካሄዱ ምንም አይነት ተጽዕኖዎችን አያመጣም። እንግዲህ ወደ ምርጫ ከመጣን ምርጫው የድሮ አይነት ምርጫ ከሆነ ቀልድ ነው። የድሮ አይነት ምርጫ ምርጫም አልለውም እኔ፣ የምርጫ ቲያትር ነው የምለው። ምክንያቱም ህዝቡ የፈለገው ነገር ሊመርጥ ቢመርጥም ይነጥቁታል፣ ያ የመረጠው ነገር ይነጥቁት ነበሩ። ወይም ወደዚህ ሳጥን ክተት ካልከተት ትደበደዋለህ፣ የሚባሉበት ሁኔታ ነው የነበረው በነፃነት ሊደራጅ በነፃነት ሊንቀሳቀስ። ስለዚህ ምርጫ አይደለም የነበረው የምርጫ ቲያትር ነው የነበረው። አሁን ግን ያኔ የነበሩ ስህተቶች ታርመው በምርጫ አካሄዱ ሪፎርም ተደርጎ ነው ምርጫ መካሄድ ያለበት። ህግ ውስጥ የሚስተካከሉ ነገሮች አሉ። ከምርጫ ቦርዱ ወይም ከምርጫ ኮሚሽኑ አቋቋም ጀምሮ አመሰራረት ጀምሮ፣ ምክንያቱም ፍትሐዊና ዲሞክራሲያዊ ምርጫ ለማካሄድ ፕሮሰስ ነው። ብዙ ነገሮች ማድረግ ያለብህ ነገ ህጉን ሪቫይዝ ማድረግ አለብህ። ህጉ ትክክል መሆኑ ማረጋገጥ አለብህ። ምርጫ ቦርዱ በአመኔታ ያለው በሁሉም ገለልተኛና ተጽዕኖ በተጽዕኖ የማይሰራ ማድረግ አለብን ምክንያቱም ገለልተኛ ካልሆነ በተጽዕኖ የማይሰራ ካልሆነ ትክክለኛ ምርጫ ሊካሄድ አይችልም፣ ቦርዱ ማለት ነው። እሱም የሚመሰረትበት አካሄድ በውል በግልጽ ትራንስፓረንት በሆነ መንገድ መታወቅ አለበት። ይሄ ሁሉ እንግዲህ እየተሰራበት ነው ያለው። አሁን የተፈጠረው አዲስ አካሄድ አዲስ እርምጃ ነው እየገባን ያለ ነው። በመላ ኢትዮጵያ ልንመራበት የምንችል አዲስ ስርዓት በምርጫም በለው በፓርላማ በለው በህግ ፈጻሚውም በለው በህግ አስፈጻሚውም ይሁን በህግ አርቃቂውና ትንታኙም ይሁን በሁሉ መስክ ህዝብን ማዕከል ያደረገ ህዝብን መሰረት ያደረገ ስርዓት ማዋቀር ይኖርብናል። በሁሉ አቅጣጫ አሁን ሚዲያውም ስርዓት መያዝ አለበት። በነፃነት እንዲሰራ በስርዓት እንዲራመድ ማድረግም መቻል አለበት። ስለዚህ ሁሉ ዜጋ እየተሳተፈ ስርዓቱን ካዋቀረ በኋላ በስርዓት በህግ ላይነት መጓዝ አለብን፣ ሁላችን መሪም ይሁን ተመሪ ማለት ነው። ይህ ካልሆነ ሀገራችን አትችልም። አሁን ደግሞ የተከፈተው በር ለዚህ አመቺ ስለሆነ ይህን ሁላችን ተጋግዘን ተግባር ላይ ማዋል ይኖርብናል። ምርጫውም አንዱ በስርዓት ከስርዓቱ ተለይቶ የማይታይ በስርዓት መካሄድ ያለበት ነገር ስለሆነ ይህንን ሜዳውን ማስተካከል አለብን ማለት ነው። መሰረት እንዲይዝ ጠንካራ መሰረት ካለ ጥሩ ፎቅ ይታነጻል። ጠንካራ መሰረት ከሌለ ግን ሁልጊዜ እየተወላገደ አደጋም ሊያደርስ የሚችል እንዳይሆን እየሰራን ነው የእናንተም ንቁ ተሳትፎ ይጠበቅባቸዋል። በእኔ በኩል የያዝኳቸውን ጥያቄዎች ጨርሻ፣ ለመናበት ያላነሳ ነው መነሳት አለበት የሚሉት ነገር ካለ መነሳት ያለበት ነገር ካለ ሕዝብና ሕዝብ ጥላቻ የለውም። ይሄ ሁሉ ሕዝብ ማወቅ አለበት። ሕዝብ የሚፈልገው ሰርቶ መብቱ ተጠብቆ መኖር ብቻ ነው የሚፈልገው። ስልጣን የሚፈልጉ ጥቂቶች ናቸው። ሀብት የሚፈልጉ ኦኬ፣ ሀብት ሁሉ ሊፈልግ ይችላል። ግን ፌር የሆነ ስርዓት፣ ለሁሉም እኩል የሆነ ስርዓት ከገነባን በስርዓት መኖር የሰራ ዋጋውን እያገኘ፣ ያልሰራ ዋጋውን እየተከፈለው መኖር የሚያስችለን ስርዓት መገንባት አለብን። ስለዚህ ህዝብ የሚፈልገው ይሄ ነው። ይሄ ህዝብ እንደዚህ ነው፣ ይሄ ህዝብ እንደዚህ ነው የሚባለው አባባል የጠባቦች አመለካከት ነው። የስስታሞች አመለካከት ነው። ከዚህ ወጥተን በጋራ መስራት ይኖርብናል። አንድ አንድ የምወደው ምሳሌ አለ የአፋሮች ምሳሌ፣ ለመጨረሻ ቅርንጫፍ ያለ ስር ስር ያለ ያለ ቅርንጫፍ ዛፍ አይሆንም ይላሉ። ይሄ ምን ማለት ነው? ኢትዮጵያችን ዛፍም አላት ማን ነው ቅርንጫፍም አላት ስርም አላት ግድግዳም አላት አንድ ነች። ይሄ ከበጣጠስ ነው ዛፍ አትሆንም። ስለዚህ ስሩም ውሃ እየሰጠ ቅርንጫፉም ፀሐይ የፀሐይ ብርሃን ስቦ ለስሩ እየመገብን እንደዚህ ከተመጋገብን ከተረዳዳን መሆንም ያለበት ይሄ ነው። አገራችን ልናለመልም አገራችን የእድገት የብልጽግና ልናደረግ እንችላለን።